ወይ የሆነ የአካል ጉዳትም ቢሆን አደረሰብሽ የሚተውት ነገር አይደለም። ኢቭን እስከ መድፈር ድረስ ሊደርሱ ይችላሉ። ህግ ያለበት ሀገር ነው ያለ ነው ነው። አሁን ግን በቃ እኔ ልረፍ ተውኝ፣ በእናታችሁ በቃ እኔ እናትና አባትህ ነው እኔ ጋ ያሉት። በቃ በሰላም ነገሮችን አመቻችና ውሰዳቸው፣ ከኔ ስር ውጡልኝ። ሌላ ነገር አላምፈልጋው። ግን እኔ ይሄን ነገር አልቀበልም። በቃ በሰላም ነው የተገናኘ ነው፣ ጥሩ ጊዜ ነበረን የምቀበልበት አቅም የለኝም። አንተ ስለፈለግክና ስላልፈለግክ እኮ አይደለም ና ኦል በቃ መሆን አይችልም። እኔ ላጣሽ አልችልም። ነበረብኝ አልቻልኩም። ያንን ግን ቢሆንም አሁን ማወቅ አለብሽ። በቃ እኔ ያለሁበት ጭንቀት እንዲገባሽ እፈልጋለሁ። ምንም ነገር እንዲያደርጉብሽ እንዲደርስብሽ አልፈልግም። እኔ በጭራሽ ናው በቃ እኔ ለኔ ታወኝ ላይክ እኔ ራሴን እጠብቃለሁ። ችግር የለም ካሁን በኋላ እንደናንተም ሰው አላለም። በስነ ስርዓት ታስፈልግኛለሽ። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን። እንግዲህ እንደምታዩት ናወድም ደህና ነው። ሁሌ በማያገባኝ ገብቼ ነው መዘዝ ውስጥ እየገባው ያሉት ታውሊ ቲንግ ደስ ብሎኝ ምናምንም እንኳንም ጠላት አፈራውበትም መመለው ያኔ በኪያ ጉዳይ የነበረው ነገር ነው። ከዛ ባለፈ ግን እንግዲህ አምነን ሴት ነኝ ምናምን ሳይ ምናምን ስትሉኝ አልሰማ ብዬ እንደዛ ራሴን አሳልፎ የሰጠውበት ነገር እንኳን እንደምታስ ነው። ዞሮ ዞሮ የጠላት ወጥመድ ሆኖ ተገኘን ነው። ነገ ከነ ዩዳ የቸገረ ሰው ብታገኙ የምትረዱት ሰው ብታገኙ ምናምን እንዴት ነው በምን ልክ ነው የምትረዱት? አላቅም አገባኝም ብላችሁ ትታችሁ እንድትሄዱ ነው የሚያደርገው። ከዛም ባለፈ ፈጣሪ ወንድ ምህርት ሰጠኝ ስል ደግሞ ይኸው እያደር ነው አደለ? እውነትና ምንድን ነው ንጋት የሚባለው የባሰ ነገር ሆኖ ታገኘ እንግዲህ ብቻ ከዳም ነው እኔም አላርፍም። አንዳንዴ ትቶ መሄድን የመሰለ ነገር አለ ሰው ሲናደድ። ብቻ ግን እሱም ደህና ነው። አሁን ጀስት በቃ ዋናው ሰላም መሆንህ ነው። ከዛ ባለፈ ግን እኔ ለምን አልፋታ እንዳልከኝ አላቅም። ምናልባት ከዚህ በኋላ ታምነኛለች ወይ ብለህ ጠብቀህ ምናልባት እኔ ያ ልሰራ ሊሰራ ይችላለሁ። ግን ደግሞ አንተ ብትሆን አንተ ብትሆን ብለህ አስበው ላይ አንተ ብትሆን ጀስት ጓደኛ ፍቅረኛህ ወር ከምናምን ተዘጋጋንና በቃ እኔ አልፈልግም ማለት ቺን ብለህ ነው አይደል የወሰንከው? ኢማጅን አንተ በኔ ቦታ ብትሆን፣ ከዚህ በፊት በፍቅር የተጎዳው ሰው ሆነ ከዛ በኋላ ጥሩ ወንድምህ ታገኘው ስትል ጥሩ ጠላት ሆነው ስታገኛቸው፣ ምንድን ነው መታረቅ ከዛ በኋላ እና እኮ ነው አንቺ ሆንሻለሽው ልክ አይደለም አንቺ ልክ አይደለሽም፣ ተሳስተሻል፣ ምናምን እያልኩኝ ያለ ግን ደግሞ የሆነ እየሆነ ያለውን ነገር እኔ ያለውን ነገር ልትረጂ ይገባል። ና እንዴት አድርጌ እንድረዳ ነው ምትፈልጋ? ያለሁበትን ጫና መረዳት መቻል አለብሽ ማለት አይውልሽ። እኔ ይሄ ነገር ውስጥ እንዴት እንደገባሽ ለምን እንደዚህ እንዲሆንሽ ምናምን አላውቅም አይደለ ይሄን ሰዎቹ ከንቺ እኮ ነው አንተም እኮ ሆን ጠላት የሆነ እኔ መጣሁ እኔ ጠላትሽ አይደለሁም ጠላትሽ ማ ብሆን ትላንት ነበር አሳልፈ የሚሰጥሽ የእውነት ነው እየነገርኩሽ ያለሁት እኮ እኔ ጠላትሽ ብሆን የእውነት እነሱ እንደሚሉት ፕላን እኔ ተዘጋጅች የላቸው ቢሆን አንቺን አሳልፈ የሚሰጥበት በጣም ብዙ አጋጣሚዎች ነበሩ በጣም ብዙ የተመቻቹ ጊዜያቶች ነበሩ ግን እኔ ነው አምህ ጥሩ ወንድም እንደማገኘው ማመንሽ ብቻ ሳይሆን ያለሽ ሰብአዊነት፣ ያለሽ ትክክለኛ አስተሳሰብ እኔን እንዲገዛ አድርጎኛል። እኔ ነገርኩሽ እኮ አሁን ሂድለኝ እንኳን ብትኝ እኔ አልችልም፣ ጭራሽ አልችልም፣ የእውነት አልችልም። ስለቻልክና ስላልቻልክ እኮ አይደለም። በቃ እኔ እናንተ ምንም ነገር መፈጠር የማይችልበት ሁኔታ ላይ ነው። መፈጠር አለበት የእውነት መፈጠር አለበት። መፈጠር አለበት። እንዴት ሆኖ ነው? መረዳት አለብሽ። እኔ ያለው ነገር መረዳት አለብሽ። ኢቭን የሆነ ጊዜ ላይ እንዴት ነው? ጊዜ ጊዜ ሰጠው። በጣም ፈጠንክ ለነገሮች። ያኔ እኮ እኔ መጠርጠር ነበረብኝ ሁሉ ነገር በኢየሱስ ምንድንም ይገባኝ። ሲጀመር እኮ እኔ እንዴት ነው የምታስበው? ከአንዱ ዘሎ አንዱ ላይ ይገባል እንዴ? ካፌ እኮ አይደለም፣ ህይወት ነው አይደለም። ከዛ ባለፈ ደግሞ እያደር እያደር የተደበቁ ታሪኮች እየወጡ ነው። በቃ እኔ በሰላም ነው መኖር ምፈልግ። ከዚህ ሌላ እኔ የተደበቀም ነገር የለኝም፣ አሊያም ደግሞ ሊኖረኝም የሚችል ታሪክ የለኝም። ከዚህ ሌላ እሱ ጊዜ ነው የሚፈታ፣ ችግር የለውም። የምታዩ ነገር ነው። ግን በቃ እኔ ልረፍ ታውኝ በእናታችሁ። በቃ እናትና አባትህ ነው እኔ ጋ ያሉት። በቃ በሰላም ነገሮችን አመቻችና ውሰዳቸው። ከእኔ ስር ውጡልኝ። ሌላ ነገር አልፈልገውም፣ ነገር አልቀበልም። ይህን የምቀበልበት አቅም የለኝ። አንተ ስለፈለክና ስላልፈለክ እኮ አይደለም ናሁል። በቃ መሆን አይችልም። እኔ ላጣሽ አልችልም። አትላቂኝ፣ እኔ አልችልም። አሳልፈ ካልሰጠኸኝ ለነሱ አትረካም፣ ነው ወይስ ምንድነው? አይደለም። እኔ ለረካኝ በቃ ነገርከኝ አይደል? እኔ እኔ እኔ ኮንሽ በቃ ይበቃኛል። እኔ ናው ላልችልም። አሁን እኔ ጠላተ ነኝ ላንተ? እማ ምን አይነት ሰው አይደለህም። አይሁልሽ ማን ምን እንደሆነ እነማን እነማን እንደሆኑ ምናምን በስነ ስርዓት አሳይሻለሁ፣ እያንዳንዱን አካል እንድታቂ እኔ የምወስደው መንገድ ወስደ እኔ ብዙ ጠላት አለኝ፣ ሰው ነኝ እኮ እኔ፣ እነሱ ነው አሁን። እኔ ጋር የመጡትን ሰዎች አገናኝሻለሁ። ከዛ በኋላ እኔ ጋር በስነ ስርዓት እምነት እንዲኖርሽ እፈልጋለሁ። ምን አደርጋቸዋለሁ? አገናኝታኝ ምን ለማድረግ ነው? በሊ ይብል ህግ እንሰጣቸዋለን ነው? እኔን አገናኝታቸው ምን እንዲያደርጉ ነው የምትጠብቀው? እኔ እኮ ማገናኛቸው እነሱ በሚፈልጉት መንገድ አይደለም። እኔና አንቺ የራሳችን መንገድ አዘጋጅተን በራሳችን መንገድ እንድታገኛቸው እሞክራለሁ። አይደለም። ሲቀጥል ደግሞ እነዚህ ሰዎች ሁሉ እንደምታስቡ በጣም ቀላል አይደለም። የሚፈልጉት ነገር እኔ ምን እንዳጎደልሽባቸው በምን እንደተነካከሽ የእውነት አላውቅም። ኢቭን ብጠይቀሽና ብትመልሺልኝ ብዬሽ ነው የምመልስልሽ። ምንድን ነው እንደዚህ ያገናኛችሁ አንቺ ጀመር እንደማ እነማን እንደሆነ ልንገርሽ። አግኝተውሽ እንደዚህ በቀላሉ የሚፈልጉት ነገር ወይ የሆነ የአካል ጉዳትም ቢሆን አድርሰውብሽ የሚተውት ነገር አይደለም። ኢቭን እስከ መድፈር ድረስ ሊደርሱ ይችላሉ። ህግ ያለበት ሀገር ነው ያለ ነው ናውል ቢሆንም ከዛ ዛሬ ድረስ እንደፈለገ የሚፈነጭብን እኮ አይደለም። በቀላሉ እስከ ዛሬ ድረስ አርፎ በተቀመጡ ኑሮ የእውነት ነው እንደፈለጉ ማረግ ቢችሉ ኑሮ እስከ ዛሬ የሚያረጉት ነበረ። በእርግጥ ከህግም በላይ የሚጠብቀው ፈጣሪ ነው። እንግዲህ የቤተሰቦችም ጸሎት ይሁን የራሴም አላቅም እስካሁን ድረስ ፈጣሪ ነው እየጠበቀኝ ያለ የሚጠብቅ እግዚአብሔር ነው እንጂ እንደኔ እምነት እንደኔ እምነት አልኩኩ እንደኔ እምነት በእናንተ እጅ አሳልፋችሁ ትሰጡኝ ነበር ፈጣሪ ሲጠብቀኝ ቤቴንም አለማሳየት ነው ትልቁ አንደኛ ነገር እኔ በራሴ ያለኝ አመለካከት አለ ሲቀጥል የእውነት እየነገርኩሽ እኮ ነው አይደል በቃ አንቺ የሚገባሽ ኑሮ መኖር መቻል አለብች። ለዛ ስል እኔ እነዛን ሰዎች በራሴ መንገድ ብዙ ስከላከልልሽ ነበር። ብዙ ነገር ሲያስቡና ሲመጡ እኔ ያለውን ነገር እኔ መውሰድ እንደምችል በእኔም ብዙ ነገር ማግኘት እንደሚችሉ እያመቻቸው ነበር። ለምን እኔ ለአንቺ መከላከል ስላለብኝ አንቺ መጠበቅ አለብኝ ብዬ ለራሴ ቃል ስለገባ አልፎ ተርፎ እነሱ ምንም የማያውቁት ነገር የለም። አሁን ስለአንቺ አብዛኛው ነገርሽን ያውቁታል፣ የት እንደምትገቢ እንዴት እንደምትወጪ የቀረሽ የነበረ እኔ ምንም እንደም የሰጣችሁ መረጃ የለም። እነሱ ናቸው እኮ ስላንቺ ነው አብዛኛው መረጃ የነገሩኝ እኮ የሰጡኝ እኮ። ግን እሺ፣ የት እንደምገባ የት እንደምወጣ አወቁ። ምን አረጉብኝ? ነገር ነው ድረስ አይደለም እስካሁን ደስ ፕሮቴክት እያረኩሽ ያለሁት እኔ ነኝ። ያ እኔ ከመጣው ባዲ ጀምሮ ነው። እነዚህ ጠላቶች አንድም ያፈራውት በአንተ እህት ተብዬዋ ነው። በአንተ እህት ተብዬዋ ምክንያት እርቃን ቪዲዮ ተይዞብኛል ብላኝ ነው የዛን ጊዜ ራሴ እንትን ብዬ የእነሱን እርቃን ቪዲዮ ያስኩት። ስለዚህ እነሱ ይሁኑ ከዛ ውጪ ሌላ ጠላት ይሁን ምናምን ምንም እማቀው ነገር የለም። ሲቀጥል እኔ ማንንም ህይወት ላይ ገብቼ ላይክ እሚችለውን ነገር ከማድረግ ውጪ ለመጉዳት የጣርኩበት ምንም ነገር የለም። ስቲል በማቀው እዩ ሊሳ፣ እኔም ስለ እነሱ ለማጣራት ሞክሬ ያለሁ ግን የሚፈቅዱልኝ ነገር የለም። ጀስት ስራህን ስራና እሷን ለኛ አስረክበ ውጣ ነው በቃ። ከዚህ ህይወት ላይ ያን ነገር እሺ ብዬ ተቀመጥኩኝ። ለምን እነሱም ቢያንስ ያሉበትን ነገር እንኳን አጣርቼ ቢሆን ላንቺ ለመናገር በጣም ቀላል ነበር የሚሆነው። ጊዜ እንኳን የፈጀብኝ ለዛ ነው። ስለ እነሱ ማወቅ አለብኝ። ከየት እንደ መጡ ማወቅ ነበረብኝ። አልቻልኩም ያንን ግን፣ ቢሆንም አሁን ማወቅ አለብሽ በቃ እኔ ያለበት ጭንቀት እንዲገባሽ እፈልጋለሁ። ምንም ነገር እንዲያደርጉብሽ እንዲደርስብሽ አልፈልግም እኔ በጭራሽ ነው። በቃ እኔ ለኔ ተወኝ። ላይክ እኔ ራሴን እጠብቃለሁ። ችግር የለም። ካሁን በኋላ እንደናንተም ሰው አላምን። ልጋን አስፈልግኛለሽ። በስነ ስርዓት ታስፈልግኛለሽ እኮ እያልኩኝ ነው እኔ ለህይወቴ እንዳንቺ አይነት ሴት ታስፈልገኛለች። ናው ስለ አስፈልግኩ አንተ ስለፈለግክ ምናምን ብቻ አይደለም

ትንሽ ላስተካክል። ስለ እኔ ቢሆን በኔ በኩል ስለመጣችሁ ስለ እድልም ቢሆን ስለ ሁሉም ነገር እኔ ማስተካከል ያለብኝን አብሬ ላስተካክል። ካንቺ ነው እንዴ ደክሞኛል? ነው አንተ ነው ደስ ነው ዛሬ ያለበት ሁኔታም ለማየት ነው የመጣሁት። ሰዓትም እየሄደ ነው። እኔ መድኃኒት እያሸርኩ ነው። ችግር የለም ይሄ ብሉዝም ይጠፋልኛል የሆነ የሚቀባ ክሬም ሰጥቶኛል። ለሱም ቢሆን ቸግር ነው። አንተ ሰላም ልሁን እንቺ ሰላም ልሁን፣ ግን እኔ ሰላም ልሆን የምችለው አንቺ በህይወቴ ላይ ስለታ ባለፈ ደግሞ ማዘርን ምናምን እንግዲህ አመቻችንና አልወስድም እንደሆን ካልሽኝ አልወስድም። ነገር ታነገው ዲያ አልወስድም፣ የእውነት አልወስድም። ምክንያቱም መጀመሪያ ኃላፊነቱን ወስዳለሁ ብለሽ እዚህ ነገር ላይ ገብተሻል አይደል? ገብቻለሁ እኮ። ስለዚህ አሁን እንትጭ ቢኛል ፈልገው ነው በየዋህነቴ ነው አይደል? እኔ ይኸውልሽ ከአንቺ ዞር የሚያረገኝ ነገር አልቀበልም በጭራሽ። እባክን በቃ ልለምንከ። እንዲህ ካልክ እኮ በጉልበት ከማድረግ ወደኋላ አልልም። ግን በሰላም በቃ በሰላም የተገናኘ ነው። ጥሩ ጊዜ ነበረን። እባካችሁ ልኑርበት በቃ። ቀላል አይደለም። አንቺን ስለመተው እንደዚህ በቀላሉ እንዴት ነው ልታወሪ የምትችይው? ይህ ቀላል አይደለም እንደምትይው ቀላል አይደለም አንቺን ትቶ መሄድ። ብዙ ነገሮችን አስተካክላለሁ ብለህ አበላሽተኸዋል። እኔ ምንህም መሆን አልችልም። ትችያለሽ በነች የእውነት ትክክለኛ እንደ ሴት የምታስቢው ከሆነ ትችያለሽ። ይሄ ሁላ የሆነውን ነገር እኮ ለምክንያት ነው። እኔ አንቺ ጋር እንድመጣ ምክንያት ነው የሆነኝ እንጂ አንቺ ለሞግዣ መንገድ አይደለም የተጠቀምኩት። አንቺ ጋር እንድደርስ ምክንያት ሆነኝ ነው ለንገስ። በምን እርግጠኛ እሆናለሁ? በምን እስቲ ንገረኝ። አሁን እንኳን እኮ እስከ እስከዛሬ ድረስ እርግጠኛ አልነበርሽም ልጎዳሽ አለመቻሌን እንኳን አልነበርኩም። እስከዛሬ እርግጠኛ አይደለሁም። ነገም ደግሞ እየሰጋሁ መከታተል አልፈልግም እኔ። አንተም ባገኘው ቁጥር ይሄ ልጅ ልካውት ይሆን ሀሳብ አስቀይረው ይሆን ይሆን ነገር ብለው ይሆን ምናምን። ለምን ሰቀቀ ያለብሽ ምትጠልፊ ያለሽ ያንዳንዱ ነገር ኑሮ ለምን አይቀርብኝም? እንዲ ምን አሰቀቀኝ ሰ መኖራ ች ራሴን የአንቺ መሆኔን ን ለአንቺ መልካም እንዳስብ እንድታቂ የተቻለኝን አደርጋለሁ። ችግር የለም ለአንቺ የሰቀቀን ኑሮ ከሆነ እኔ ጋር ግን ያ አይደለም የሚሆነው እ ለእኔ ነው ለአንተ ገባ ወጣ አገኛቸው አላገኛቸው አንተን ስልክ አስጠልፌ የት ሄደ የት ገባ የት ወጣ እነሱ እየተከታተሉኝ ምናምን የትኛው ሰው ነው እንደዚህ ያክልክ እውነትን እንደዚህ ፍትፍት እያደረገ የሚነግርሽ የነገርከኝ አሁንም ቢሆን እኮ ነገርኩሽ። እኔ ስለነሱ ማወቅ ስለነበረብኝ ነው ጊዜ ስቆጥር የነበረው እነሱ ጋር ያለውን ነገር መረጃ፣ እነሱ ጋር ለምን አንቺን እየፈለጉ እንደሆነ ማጣራት ነበረብኝ። ባይ ዘ ወይ ከኔ ጉዳይ ወጣ እንበል እና ወንድም ላገኝ እስር ቤት ሂጄ ነበር። አይ አስፈትታችሁት ኖ ይሁን ምን ይሁን የማውቀው ነገር የለም። ረጅ ረጅም ሰዓት ነው ረጅም ሰዓት ነው የጠበኩት፣ ሲመለስ ለማየት ለህክምና ወጥቷል ምናምን አሉ። ያልሞስት አልጋ ይዞ ነው እየታከመ ያለው እንግዲህ ፈጣሪ ማ አይደለ እንግዲህ፣ ሰው ወንድምህ ነው የሆነ ነገር ይድረስበት ምናምን አይደለም። ግን ቼክ ለማድረግ ይዤ ነበር ጀስት፣ እንደዛ ነው ያሉኝ። ህክምና ላይ እንደሆነ ነው የነገሩኝ። አሁን አይደለም እኔ ከዛ ባለፈ በቃ እባክህን፣ አሁን እባክህ፣ ከዚህ ጊዜ ላይ እንዴት ነው ተታሽል? ለምን ፍቼ ለሚሄድ አይደለም። በቃ ውጡ፣ ከህይወቴ ውጡ በቃ አልቻልክ። ዛሬ ነገ ምናምን አትበል። እናትና አባትህን ውሰድልኝ። እንቺም እንደዛ ማድረግ አልችልም፣ ጨራሽ አልችልም። ቤተሰብ በምን አማርኛ ላስረዳ እንደም ይችላል። አቀም ደክሞኛል። እኔ ማረፍ ነው የምፈልገው፣ ነው ማረፍ ነው አሁንም ቢሆን ቀስ እያልኩ ነገሮችን እናጠራለን። ፍት ምናምን አትበል። በቃ አንተ ካንተ መስማት የነበረብኝ ነገሮች ከሌላ ሰው ነው ሰማይ ነበር። ጊዜ የነበራቸው ሁሉ ካንተ ማቀ ያን ያውቀሽ ቢሆን እኮ ዛሬ እንደዚህ በስነ ስርዓት እንኳን ቆመላን እንነጋገር እንችል ነበር። ሁሉም ነገር እኮ እኔ በምክንያት ነበር ሳደርግ የነበረው። እያንዳንዷን ነገር ቀን ነበር ሰቆጥሬ ነበርው። በቃ አሁን ቆጠርክም አልቆጠርክም፣ በቃ ተወኝ። በእናትህ ተወኝ። በቃ ተረጋግተሽ እንድታስይ ከለበት በቃ መዳረቅ ነው መሰለኝ። ዛሬ ነገም ከነገ ወዲያም በተቻለ አቅም ካሉበት ቦታ በሰላም ውሰዳቸው። እኔ ጋ ሆነው ምንም ነገር እንዲፈጠር አልፈልግም። ሌላ ማገዝ የምችለው ነገር ካላግዛለሁ ከዛ ባለፈ ግን እባካችሁም በቃ ከኒህ ትውጡልኝ። እባካችሁ ና ልለምነህ፣ እግዚአብሔር ይማረህ፣ እግዚአብሔር ጨርሶ የማረህ። እንግዲህ የከፋ ነገር የለም እንዳልከው ብልዙም የሚስተካከል ነገር ነው። ስለዚህ እነዚህ በቀላሉ መጨከን ትችላለሽ ማለት ነው። እኔ ማረፍ ነው የሚፈልገው። በእናታችሁ በቃ በእናታችሁ እንደዋወላለን እንደዋወላለ። ከዛ እንግዲህ ቤተሰቦችን ተረከበኝ። ሌላ ነገር አይደለም። በእነሱ ልትይዘኝ አትሞክር ማለት እናት አባት አለኝ። እንዲጉላሉ አልፈልግም ማለት በቃ። እኔ አደጋ ላይ መውደቅ አለብኝ። እሺ፣ አንተ ራስን ከአደጋ ለማዳን እኔ የሰቀቀን ህይወት መኖር አለብኝ። እኔ አደጋ ላይ መውደቅ አለብኝ። በቃ ናው ባንተ በኩል ነው ሊጠቀሙብኝ የቻሉት አይደለ? የየትኛውንም ሰው ኮ ዝም ብለ መታከው አታካት አደርገው በዙሪያው እንግዲህ ሰው እንዲላመድ አድርገው፣ አፈቀድኩሽ እስክትል ደረጃ ደርሰ እኔን ለመጉዳት የሚመጡ ከሆነ እኔ የኔ ማንነቴን ነው ነገርኩሽ። እኔ በቃ ከዚህ በላይ ማውራት አልችልም፣ ደክሞኛል። በእናትህ ቤተሰቦች በሌላ ቪዲዮ ተመልሼ እመጣለሁ። ሰላም ቆዩ።